ዜና መጽሔታችን አሁን ደግሞ ስፖርታዊ ጉዳዮችን የሚመለከትበት ሰዓት ላይ ደርሷል። ስፖርታዊ መረጃዎችን ሊያደርሰን ደግሞ መለሰ ግዛቸው ስቱዲዮ ይገኛል። መለሰ እንደምን ዋልክ? ሰላም ነኝ። መቀጠል ትችላለህ። አመሰግናለሁ። ሀያ ሁለተኛው የኢትዮጵያ ባህል ስፖርቶች ውድድርና አስራ ስምንተኛው የባህል ፌስቲቫል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ትናንትና ተጀምሯል። በውድድሩ በ አስራ አንድ የስፖርት አይነቶች ከ አንድ ሺ ሶስት መቶ በላይ ስፖርተኞችን እያሳተፈ ይገኛል። ታሪኩ አይኔ ዋ ሁለተኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ አስተናጋጅነት ተጀምሯል። የዘንድሮ ውድድርም ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ቃል ሲከናወኑም በመክፈቻ ስነ ስርዓቱም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሸውጣ ሰው የባህልና ስፖርት ሚኒስትር ዴታ አቶ መኪዩ መሐመድ እንዲሁም የጠቅላይ ሚኒስትሩ የወጣቶችና ስፖርት ዘርፍ አማካሪ አቶ ቀጀላ መርዳሳ ተገኝተዋል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ በ22 ሁለተኛው የባህል ስፖርቶች ውድድርና በ18ኛው የባህል ስፖርት ፌስቲቫል ከ1300 በላይ ተወዳዳሪዎች እንደሚሳተፉ ገልጸው አዳዲስ ስፖርቶችም እንደሚተዋወቁ ነው የተናገሩት። በ11 1 ክልሎችና ሁለት ከተማ አስተዳደሮች ከ1386 በላይ ስፖርተኞች ጠንካራ ፉክክር በሚደረግበት እርስ በርስ የባህል ልውውጥ የሚንጸባረቅበት ትልቅ መድረክ ዝግጅታችንን አጠናቀን ይሄው ለመክፈቻ ፕሮግራም በግተናል። የባህል ስፖርቶች ውድድር ዋና ዓላማው ህብረተሰባችንም በባህል ስፖርቶች ተሳታፊና ተጠቃሚ ከማድረግም ባለፈ ባህላዊ ስፖርቶቻችን የህብረ ብሔራዊ መገለጫዎቻችን ወይም መጠናከርን፣ እንዲሁም ወደ ውድድር ያልገቡ ባህላዊ ስፖርቶቻችንን ለማጥናት ለማየት እንዲሁም ደግሞ ለማስተዋወቅ ሰፊ ፕሮግራም የሚሆንበት ሲሆን በዚህ ዓመት ልዩ የሚያደርገው ውድድራችንን በአፋር ከኢሶ የሚባል ባህላዊ ጨዋታ በጥናት በዚህ ዓመት የሚተዋወቅበት ልዩ አጋጣሚ ጭምር ነው። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሀመድ በዘመናዊ ስፖርቶች መነሻ የሆኑት ባህላዊ ስፖርቶች እንዲያድጉ መንግስት ይሰራል ብለዋል። የባህል ስፖርት ማህበራዊ ግንኙነትና መስተጋብርን የማሳለጥና የማህበረሰብን ማንነት የመግለጽ አቅም ያለው ስፖርት ነው። የባህል ስፖርቶችና ጨዋታዎችን ከባህላዊ ሴቶቻቸው ባሻገር ለዘመናዊ ስፖርቶች መነሻ በመሆኑ ተገቢውን ጥበቃ ሊደረግለት ይገባል። የባህልና ስፖርት ሚኒስቴር ባህላዊ ስፖርቶቻችን በማልማት በአገር ውስጥ እንዲዘወትሩ ማድረግ እንዲሁም በአህጉርና ዓለም አቀፍ ደረጃ ቅቡልነት እንዲኖራቸው

ይሰራል። ሚኒስትር ዴታው ስፖርተኞች በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በሚኖራቸው ቆይታ ልምዳቸውን የሚለዋወጡበት ባህላቸውና ሴቶቻቸውን ደግሞ የሚያስተዋውቁበት እንደሚሆንም ተናግረዋል። የእንኳን ደህና መጣችሁ መልእክት ያስተላለፉትና ውድድሩንም በይፋ የከፈቱት የማዕከላዊ ኢትዮጵያ ክልል እርዕሰ መስተዳድር ዶክተር እንዳሸው ጣሰው የህዝቦችን ግንኙነት በማጠናከር የላቀ ፋይዳ ያለው ስፖርት በመንግስት ከፍተኛ ትኩረት ተሰጥቶታል ብለዋል። ስፖርት ህዝቦች አንድነት ስፖርት ከችግር ነፃ የምንወጣበት ዜጎቻችንን፣ የምናጎለብትበት አንተ ትብስ እኔ ትብስ ብለን የምንረዳዳበት፣ ህዝቦቻችንን፣ የምናቀራርብበት የምናፈቃቅርበት ጉልበት ያለው መሳሪያ ስለሆነ ባህላዊ ስፖርትንም ዘመናዊ ስፖርትንም ለሁሉም ስፖርቶች የሀገራችን መንግስትና ፓርቲያችን ልዩ ትኩረት በመስጠት እየተንቀሳቀሰ ይገኛል። በመጨረሻም ቆይታችሁ ያማረ ቆይታችሁ የምትፈቃቀሩበት የምትነጋገሩበት አንተ ትብስ እኔ ትብስ የምንባባልበት እንዲሆንላችሁ እመኛለሁ። መልካም ጊዜ፣ በርቱ፣ ጠንክሩ። የካቲት 29 የተጀመረው 22 ኛው የባል ስፖርቶች ውድድር እና 18ኛው የባል ስፖርቶች ፌስቲቫል እስከ መጋቢት ሰባት የሚከናወንም ይሆናል። ለአማራ ሚዲያ ኮርፖሬሽን ለተጠናከረው የስፖርት ዘገባ ታሪኳይን ይዋነኝ ሮሳአናም የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በካሜሮናቸው ተሸንፏል። የኢትዮጵያ ሴት ታዳጊ ብሔራዊ ቡድን ለ2025 የሞሮኮ ዓለም ዋንጫ ማጣሪያ እየተሳተፈ ይገኛል። በመጀመሪያው ዙር ከዚምባብዌ ጋር ተደልድሎ በቀጥታ ያለፈው ቡድኑ የሁለተኛ ዙር ማጣሪያውን ከካሜሮን ጋር እያከናወነም ይገኛል። ትናንት ከ17 ዓመት በታች ብሔራዊ ቡድኑ ከሜዳው ውጭ ካሜሮን ላይ ጨዋታውን አድርጎ አምስት ለሁለት ተሸንፏል። በመጪው ቅዳሜ ደግሞ የመልሱን ጨዋታ በአዲስ አበባ የሚያደርግ ይሆናል። የደረሰው መልስ አሸናፊ በሶስተኛ ዙር ከኬንያና ኡጋንዳ አሸናፊ ጋር ይጫወታል። የ2025 የዓለም ከ17 ዓመት በታች ሴቶች ዓለም ዋንጫ በሞሮኮ አስተናጋጅነት ይደረጋል። ከ6 አህጉራት የተወጣጡ ሀገሮችም ይሳተፋሉ። አፍሪካም ከአስተናጋጇ ሞሮኮ ጨምሮ በአምስት ብሔራዊ ቡድኖች ትወክላለች። የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ውድድር ትናንትና ተጀምሯል። በሐዋሳ በሚካሄደው ውድድር የሁለተኛ ዙር መክፈቻ ጨዋታ በሐዋሳ ከተማና ሲዳማ ቡና መካከልም ተከናውኗል። በጨዋታው ሲዳማ ቡና ሁለት ለአንድ አሸንፏል። የጨዋታው ሁሉም ግቦች በሁለተኛው አጋማሽ አስር ደቂቃዎች ውስጥ ተቆጥረዋል። ለሲዳማ ሰናይት ኦርጎና ዳግማዊ ሰለሞን፣ ለሐዋሳ ደግሞ የምስራች ላቀው ግቦችን አስቆጥረዋል። በሌላ የትናንት ጨዋታ ኢትዮ ኤሌክትሪክ ቂርቆስ ክፍለ ከተማን በተመሳሳይ ሁለት ለአንድ ውጤት ተረቷል። ለኢትዮ ኤሌትሪክ ማሐሌት ምትኩና ሊዲያ ጌትነት ግቦችን ያስቆጠሩ ተጫዋቾች ናቸው። ስራ ይርዳው ደግሞ ቂርቆስን ከባዶ መውጣት ታድጋለች። ዛሬ የ14ኛ ሳምንት ጨዋታዎች መደረጋቸውን ቀጥለዋል። አዲስ አበባ ከተማ ከባህር ዳር ከተማ ያደረጉት የረፋ ጨዋታም አንድ ላንድ ተጠናቋል። ዛሬ በሚደረግ ሌላ ጨዋታ አርባ ምንጭ ከሀንበሪቾ ይገናኛሉ። ሊጉን ንግድ ባንክ በሰላሳ ሰባት ነጥብ እየመራ ነው። ሐዋሳና ሲዳማ ትናንትና የተገናኙት እኩል ሀያ ስድስት ነጥብ ይዘው ሁለተኛና ሶስተኛ ደረጃ ይገኛሉ። ኢትዮጵያ ወንዶች ፕሪምየር ሊግ 22ኛ ሳምንት ጨዋታዎችም ዛሬ ይጀምራሉ። ቀዳሚው ጨዋታ ሐዋሳ ከተማ ከኢትዮጵያ ቡና የሚገናኙበት ነው። ሐዋሳ ከተማ ከወራጭ ቀጠና ለመራቅ ጥረት እያደረገ ይገኛል። በመጨረሻ ጨዋታው መቀሌ 71 5 ለ2 አሸንፏል። ዛሬም ውጤት ለማግኘት የሚታትርበት ጨዋታ ነው። ተጋጣሚ ኢትዮጵያ ቡና ግን ቀስ እያለ ወደ ሊጉ ከፍታ የመጣ ቡድን ነው። በወቅታዊ ብቃት የሊጉ ጠንካራ ቡድን የሚባል ነው። ከቅርብ አምስት ጨዋታዎችም አልተሸነፈም አራቱን ድል ያደረገው ኢትዮጵያ ቡና ከኢትዮጵያ መድን ከመሪው ቀጥሎ የተቀመጠም ክለብ ነው። በፉክክር ውስጥ ለመቆየትና ነጥቡን አጥብቆ ይፈልገዋል። ከኢትዮጵያ መድን ያለውን የነጥብ ልዩነት ወደ ሶስት ማጥበብ የዛሬ ህልሙ ነው። በሊጉ ረዘም ያለ ታሪክ ያላቸው ክለቦች ጨዋታ ቀን ዘጠኝ ሰዓት ሲል ይጀምራል። አስራ ሁለት ሰዓት ላይ ደግሞ ኢትዮ ኤሌክትሪክ ከሽሬ እንደ ሥላሴ ጋር ይጫወታሉ። በሁለተኛው ዙር ሁለቱም ቡድኖች ሁለት ተከታታይ ጨዋታ ተሸንፏል። ቡድኖቹ ከነጥብ ጋር ለመታረቅ የሚያደርጉት ጥረት ይጠበቃል። ሽሬ ከ18ቱ የፕሪምየር ሊግ ተሳታፊ ቡድኖች 17ተኛና ወራጅ ቀጠና ሲሆን ኢትዮ ኤሌክትሪክ ደግሞ አስረኛ ደረጃ ላይ ነው።